ሰላም፣ ጤና ያስጥልን። ውድ የምንወዳችሁ እና የምናከብራችሁ የእኛ ተወዳጅ ቤተሰቦች እንዴት አላችሁ? እኔ በጣም ደህና ነኝ። ያው እንደተለመደው ቪዲዮችን ከመጀመራችሁ በፊት ላይክ በማድረግ ትጀምራላችሁ። ሰብስክራይብ አላደረጋችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛችኋለን እና ውድ ቤተሰቦቻችን ቪዲዮችንም ጨርሳችሁ ታይሉን ዘንድ በአክብሮት እንጋብዛችኋለን። ሀሱዬ እየመጣች ነው። መጣች ሀሱ

አለን አለን አለን አለን ሰላም ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን፣ እናንተም ባላችሁበት ሰላም ደህና እንድትሆኑ ጊዜ ምኞታችን ነው። እሺ እኔ

ደነን ነሽ ወይ? ምንም ተምደናል። ዲፍ? ምንና? እቺ ልጅ ግን ቅድም ካለ ጉባ አልተመሳሰለችም። እሱ የእኔ ውድ ታውቆሻል ግን? ከሆነ ጊዜ በኋላ እኮ ፀባይሽ በጣም የተቀያየር ነው። ፀሐዩን ደመናት ያለሽ። ደመናውን ደግሞ ፀሐይ ትያለሽ። ይሄን አስተውለሽዋል ግን? አሱዬ፣ እኔ ማኔ እንዴ? ከአንቺ ውጪ ሌላ ማን አለ? እንዴት ብዬ ነው ፀሐዩን ደመና፣ ደመናውን ፀሐይ የምለው? እኔ አላውቅም። እንግዲህ አንቺ ፀሐይ ካልመሰለሽ፣ እኔ ፀሐይ በጣም የተቃጠልኩ ነው። እንዴት ነው እንዴ? ደም እንትን እኮ ነው ይሄ ብርድ እኮ ነው ያው፣ ልህ ፀጉሩ እራሱ ንበሳቅለው። ወይኔ! እሱ ግን ምን እየሆንሽ ነው አሱዬ

እሱ ይሄ ነው። እየተስተዋለ አለው አብረሽ እናንተ የሚያማችሁ ከሆነ ራሳችሁ ታከሙኝ። አይደለም ይሄ እኔ አሁን ራሱ እየፈራውሽ ነው። አታፈጭብኝ፣ እሺ። እንደዚህ መቼ አፈጠጥኩብሽ ነው? ምን ነው ራስ እኔ በጣም

እንዴት ደና መሆን ይለ ጠየቀ። እኔ ደና ነኝ፣ እኔ ደና ነኝ። አንቺ እዛው አንቺ ባለሽ በቃ ቆምሽ ብቻ ደና ሆናለሁ። እንዳታንቂኝ ወይ! እንዴ፣ አረ እኔ እንጂ። ሀሴት! አቤት። ለምንድን ነው ራቁትሽን የመጣሽው? ራቁትሽን አንቺ ከመቼ ወዲህ ነው ሰው የምትፈሪ ልጅ፣ ራቁትሽን የመጣሽው አብርሽ? የምን ራቁት? ራቁትሽን እኮ ነው ያለሽው

ኧረ፣ አብረሽ ተረጋጋ። በእግዚአብሔር ምን የሆነ ነው? በእግዚአብሔር ደግሞ። እሺ በቃ ቆይ። ዴቭ አሁን ፀሐይ ነው። ማን መላጣ ያደረገሽ ማን ነው? ፀጉር አለ

በቃ ገመዱ ይሰዋል። የነብርን ጭራ አይዙም፣ ከያዙ ደግሞ

ወይኔ ዓይኔ እያየ የወደፊት ሚስቴን ባለቤቴን ታሳብድብኝ! ገለበጥሽ እኮ ግን እንደዚህ ልብስ

እኔ ምን አውቃለሁ? ይሄ ሁሉ ሰው እያየሽ ነበር። አሁን እኮ የአብረሽ ፍቅረኛ የያኪ ፍቅረኛ አበደች እያሉ መንገድ ለመንገድ ሰላም ነው ሰላም ነው ወገን ሰላም ነው። ሱሪ፣ እሱ ችግር የለውም ረጅም ስለሆነ ሸሚዙ ይሸፍነዋል። እሱ መረጋጋት የለብሽ አንቺ ያለበዛ ወስድሻለሁ። አምቡላንሱ መጣ፣ አምቡላንሱ መጣ። ዝም በይ አምፑላንሱ የመጣ ነው ተመስገን። አሁን ጥፍ ልግ አድርገን አስራ እንወስደታለን። አንድ ሳምንት አብሬሽን ያለሁት አይደለም? አልገባችሁም እኮ እኔ። እውነት እንደምታስቡት እኮ አይደለም። የምር ጥያቄ ጠየቀኝ። እኔ አሁን የምናገረው ነገር ቃል በቃል አምፑላንሱ፣ እባክህ እባክህ፣ አንዴ ላውራት

እኔ ማነኝ አብ እውነት እውነት ነውት እውነት እውነት ለለው ላንተ ያለኝ ፍቅር እጅግ ረቂቅ ነው ጆዬ እውነት እውነት እውነት ነውት እውነት ለለው ጆዬ ላንተ ያለኝ ፍቅር ረቂቅ ነው። በይስቲ እውነት እውነት እውነት እልሃለሁ ለአንተ ያለኝ ፍቅር እጅግ ረቂቅ ነው ጆዬ። ይኸው ምንድን ነው ይኸው ምንነው ረሳሽኝ ጭራሽ ጆዬ አልሽኝ አይደለ? በሌላ ሰው ቀየርሽኝ። አንተ ና እኮ ጆበይ ያልከኝ። ስለዚህ እኔን ረስተሽኛል። ናውሰልኛ አንተ ሀሴት። አቤት በጣም ነው የምታሳዝኝው። ከዚህ በላይ መቀጠል ችል ነበር፣ ግን አሳዘኝሽኝ። እንዴት ጤነኛ አይደለሽም እንዴ? እውነትም ጤነኛ ነኝ እኔ ፍቅር። ይሄን ሀሳብ ያመጣው ቀን ይሄን ሀሳብ ያመጣው ቀን እውነት ቀኑ በራሱ እኔም የተረገምኩ ልሆን በጣም። ይቅርታ ፍቅር፣ አልቻልኩም። በጣም ይቅርታ እና እንደት ነው? ምንም መረጋጋት የሚባል ነገር የለም እንዴት ነሽ ታዲያ እን ይሄ ከየት የመጣ ሀሳብ ነው ቅዱስ አንተ ምንድን ነው? ከት የመጣ ሀሳብ ነው? እኔ ምን ሆነሽ ነው እንደዚህ? እጅሽን ከፍ አድርጊና አብርሽ። ዛሬ ተበቅለኛል ታዲያ። አብርሽ ተሸንፍ ያለው በይ የምር ራንክ የሚሰራው እንደዚህ ነው። ለማንኛውም የኔ ቆንጆ የኔ ፍቅር የኔ ውድ የኔ ተወዳጅ የምር ከዚህ በላይ መቀጠል ልችል ነበር። የምር ግን በጣም አሳዘነች። እኔ ውድ ተረጋጊ ሽ ትንሽ ነብርሽ የመረጋጋት አልቻልኩም። በጣም ይቅርታ አስ በጣም ይቅርታ ሽ ግን የወላሽ አስ አንቺ ኖበለሽ በውስጥሽ ያመንሽውን ነገር ወይም ደግሞ ከውጭ የሆነ ሰው መጥቶ አንቺ እንደዚህ ነሽ ብሎ ከነገረች ታምኛለሽ ማለት ነው እንዴ? አጠራጠራችሁኝ። ራሴ ላይ አያችሁ። ውድ ቤተሰቦቻችን ከዚህ ምን እንድትማሩ እንደምፈልግ ታውቃላችሁ። ከውጭ ያሉ ሰዎች በጣም ከባባድ የሆኑ እናንተን የማይመጥማችሁ እናንተ የሌላችሁበትን እናንተ እያደረጋችሁ ያለውን ነገር እያደረጋችሁ ያለውን ነገር ራሱ ትክክል እንዳልሆነ እየሰራችሁ ያላችሁት ነገር በጠቅላላ ትክክል እንዳልሆነ ተሸናፊ እንደሆናችሁ ወይም ደግሞ አሁን እየሰራችሁት ያለው ነገር የእብደት እንደሆነ ማያዋጣ፣ የማይጠቅም ከእናንተ ህይወት ጋር የማይስተካከል እንደሆነ መጥተው ይነግሯችኋል። እናንተም እምብየው፣ አሻፈረኝ፣ አንቀበልም ነው ማለት ያለባችሁ። ምክንያቱም እናንተ የመረጣችሁትና ይበጀናል ብላችሁ ለመኖር ያሰባችሁትን ህይወት በቅጽበት መጥተው እንደዚህ ግልብጥብጥ አድርገው እብድ ናችሁ ብለው ሲነግሯችሁ አሜን እብድነን ብላችሁ እንድትቀበሉ ሊያደርጓችሁ ይችላሉ። ስለዚህ ሁሉም ሰው መጥቶ የነገራችሁን ሀሳብ የሰጣችሁን አስተያየት ተቀብሎ ወደ ውስጥ ማስረጽ ምን ያህል ከባድ እንደሆነ እንድትረዱ ፈልጋለሁ። ስለዚህ ወደ ቤተሰቦቻችን ከውጭ የሚመጡ ድምፆችን በአግባቡ ሰምተን መጠቀም ይኖርብናል የሚል መልእክት አለኝ። ለምሳሌ ብፌ፣ በጣም ብዙ ብፌዎች ሊኖሩ ይችላሉ። ነገር ግን ለጤናችሁ የሚስማማችሁን ከነዛ ውስጥ መርጣችሁ ነው የምትመገቡት። ስለዚህ ከውጭ ያሉ ሰዎች፣ እናንተን የሚመለከቷችሁ ሰዎች የፈለገ የተለያየ አይነት ሀሳብ ይዘው መጥተው እናንተ ኮ እንዲናችሁ አሁን ትክክል አይደላችሁም ያላችሁበት መስመር አይጠቅምም፣ አሁን እንዲህ የሆናችሁ ያላችሁት የጤና አይመስለኝም ብለው እናንተን እያደረጋችሁ እያሰባችሁ እየሰራችሁ ያለውን ስራ ወደኋላ እንድትጠራጠሩ፣ እንድትመለከቱ፣ እንድትፈሩ፣ እንድትሸሹ ሊያደርጓችሁ በዙሪያችሁ ያሉ ሰዎች በጠቅላላ ተዘጋጅቶ ሊሆን ይችላሉ፣ አውቀውም ሳያውቁም። ስለዚህ እናንተ ሁሌም ውስጣችሁን እራሳችሁን ልባችሁ የሚለዋችሁን ነገር በደንብ ማዳመጥ ይኖርባቸዋል ብዬ አምናለሁ። ስለዚህ በቅጽበት እናንተ ስንት ዓመት የገነባችሁትን ማንነት በቅጽበት መጥተው የገነባችሁትን ማንነት ሊነዱት ይችላሉ። ስለዚህ ውድ ቤተሰቦቻችን ከውጭ የሚመጡ ሰዎች በጠቅላላ ትክክል ናቸው ማለት አይደለም። ከእነሱ በላይ ደግሞ እናንተ ውስጥ ያለው ልብ እውነታን ይዟል። ልባችሁን እመኑት። ልባችሁ አንድ ቀን ማስተዋቅም ልባችሁ ትክክል ነው የሚለው ውስጠ ሊናችሁን አዳምጡት። አሁን ከውጭ ያሉ ሰዎች መጥተው በሚነግሯችሁ ነገር አትደናገጡ። ቆም ይበሉና እውነት እነዛ እያሉን ያለው ነገር በጠቅላላ ትክክል ነው ወይ ብላችሁ ወደ ራሳችሁ ተመልከቱ እንጂ በሚሰጣችሁ አስተያየት አትደናገጡ፣ አትፍሩ፣ አትሽሹ፣ እራሳችሁን እመኑ። ሀሱ ጋር የተፈጠረው ችግር ደግሞ አሁን ይሄ ነው። እራሷን አላመናችም። ከውጭ ያለን ሰዎች እኛ እራሷን እንድትጠራጠር አደረግናት። እሷ ለራሷ አለች እንግዲህ ነገር ግን እሷ እንድትጠራጠር አደረግናት። ስለዚህ ውድ ቤተሰቦቻችን እናንተንም በምሰሩት ስራ እያደረጋችሁ ባላችሁት ነገር በጠቅላላ እንድትጠራጠሩ ሊያደርጓችሁ የሚችሉ በጣም ብዙ ሀሳቦችና ምክንያቶች ይኖራሉ። ከውጭ ያሉ ሀሳቦችን በሙሉ አታስገቡ። በዚህ ያስገቧቸው፣ በዚህ ያሰጧቸው። ቅድም እንደነገርኳችሁ ብፌ ላይ ያለ ምግብ በጠቅላላ አይበላል። ለጤና የሚበጀውን መርጣችሁ መመገብ እንጂ ስለዚህ ሀሱዬ፣ ራቁትሽን ነሽ፣ ጸጉርሽ መላጣ ነው፣ አጠፋሪስ ብላ ተቀብሰሻል። ስናት እያመነች ወደ ማመን ደረጃ መጣች። ወደ ማበድም ደረጃ በነገራችን ላይ ብዙ ሰዎች የተሰበሰቡ ሰዎች ደጋግመው በተለያዩ ቦታ ላይ አግኝተዋችሁ እብድ እብድ እብድ እብድ እብድ እብድ ካላችሁ እብድ እንደሆናችሁ እንዲሰማችሁ ሊያደርጓችሁ ይችላሉ። ስለዚህ መንፈሰ ጠንካራ፣ የማይበገር በራስ የምተማመን ማንነት እንዲኖራችሁ በሚገባ እፈልጋለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የኛ ተወዳጅ ቤተሰቦች እንወዳችኋለን። በዚህ አጋጣሚ ሀሱዬ አዲስ የዩቱብ ቻናል ከፍታለች፣ ከፍተናል። አዛ ላይ የገባችሁ ሁላችሁም ኮመንት መስጫ ላይ ሊንኩን እያስቀመጥን ነው። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛችኋለን። በጣም እንወዳችኋለን። ከእናንተ ጋር ራቅ ያለ ጉዞ እንደምንጓዝ ተስፋ አድርጋለሁ። ሀስዬን ደግሞ በጣም እንደመወዳት ወዳት በዚህ አጋጣሚ እነግራታለሁ። ምንም ብትሆን ከጎኗ አልለያትም፣ አልሸሻትም፣ አፈቅራታለሁ። እኔ ግን አንድ መልእክት አለኝ። ውድ ቤተሰቦቻችን አብርሽና ዴቭ ከሚባሉ ሰዎች ራቁ፣ ሽሹ፣ በጊዜ ጤናችሁን ጠብቁ። በጣም እናመሰግናለን። እንወዳችኋለን፣ እናከብራችኋለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ማአሰላማ ሀቢቢ ይባይባይ። እኔ ፍቅር ፍቅር በጣም ነው የማፈቅርሽ።